የኢትዮጵያ ድራማዎች ለምን ይቋረጣሉ ፓርት ስሪ ላይ ነው የምንገኘው ዛሬ ደግሞ ፋና ቲቪ ላይ የሚተላለፉትን ድራማዎች እንመለከታለን አንደኛው ትርታ ነው የሚሰኘው እንግዲህ በጣም ወጣትም አንጋፋም ተዋንያን ያሉበት ቆንጆ ጥምረት የታየበት ድራማ ነበረ። ከወጣቶቹ እነ ያፌቴኑክ እነ ናርዶ ሳዳነ ብሪቲሽ መልስ ነበረች። የጃኖ ባንድ አባል የነበረው ዲበ ዲበ ኩሉ ራሱ ነበረ እና በጣም ጎበዝ ተዋናይ ነው። በነገራችን ላይ ዲበ ሁሉ በፊልሙ ቢቀጥል አሪፍ ነበረ። ብቻ እሱም ነበረበት። ከአንጋፋዎቹ ደግሞ እነ ኤልሳቤጥ ከቲያትሩ ነው የመጣችው እሷ። በጣም ጎበዝ ተዋናይ ነች እና እነሱም አሉበት እና በጣም ቆንጆ ድራማ ነበረና ያቺ፣ እንትኗ፣ ይቅርታ፣ አንድ ስሙን የረሳሁት አላዛር ሳሙኤል በጣም የሚገርም ተዋናይ ነው እና የድራማው ይዘት አጠቃላይ ምንድን ነው? የሆነ የጠፋችባቸው ሰዓት አለች እና ያቺን ሰዓት ለማንገት ሲሉ የሚሄዱበት ርቀት፣ የሚያደረጉት ነገር ምናምን በጣም አጓጊ ያረገዋል። ሲቀጥል ደግሞ በቃ ኦልሞስት የድራማው እንትን ያቺ ሰዓት ነች ያቺን ሰዓት በመፈለግ ላይ ነው እንትናቸው እና በጣም ደስ የሚል ድራማ ነበረ እሱም ለምን ተቋረጠ እንላለን ሁለተኛው ደግሞ አመል ይሰኛል ያው እዛው ፋና ቲቪ ላይ ነበር የሚተላለፈው አመል አንደኛ የድራማው ስም ነው ሁለተኛ ደግሞ የሜይን ካራክተሯም ስም አመል ይሰኛል እና በጣም ብዙ ወጣት ተዋንያን ኦልሞስት ያሉበት ድራማ ነበር እና ምንድነው አመል የሆነ የራሱን አሻራ ይጣለ ወይንም የሆነ ነገር ያበረከተ ይመስለኛል። ለኢትዮጵያ ድራማ ግን በጣም ይሄ ፌመስ ሆኖ አልነበረም። በወቅቱ ግን እኔ አየው ነበር፣ እከታተል ነበር በደንብ ድራማ እከታተላለሁ። እና ሳይቀጥል ስለቀረ ነው ሰውም ምንትን ያላለው። ሁለተኛ ደግሞ የሆነ የቀየረው ነገር አለ ብዬ ያልኳችሁ ምንድን ነው፣ አብዛኛው ኢትዮጵያ ፊልም፣ አብዛኛው ኢትዮጵያ ድራማ ላይ የምናስተውለው ወይም የምናየው ኦልሞስት ምንድን ነው? ቁጭ ሉና ሶፋ ላይ እሺ፣ ከዛስ? እስክሪፕቱ ላይ ያለውን ነገር በቃ እኔማ ቆይ እሰራለታለው ምናምን ምናምን እንደዚህ ሶ፣ ቁጭ ብሎ ስክሪፕት ማንበብ አንደኛ ትወናም አይደለም፣ ሁለተኛ ደግሞ የድራማውን እንትንም ዝቅ ያደረጓል። ይሄኮ ዳይሬክተሩ በጣም አሪፍ ቢሆን ኖሮ እኮ በጣም የሚገርም አክሽን ድራማ የወጣው ነበር እስከምንል ማለት ነው። ሶ አመል ምን አረገ? እንትኑን ቀየረ። ይሄ ምን ይባላል? ማርሽ ይባላል አላውቅም፣ ብቻ ያን ነገር ቀየረው እና አክሽን የሞላበት ፊልም አረገው። በጣም ይሄ በእንቅስቃሴዎች የተሞላ ድራማ ነበር፣ በጣም በእውነቱ ደስ የሚል ማለት ነው እና ግን ተቋርጧል። ለምን? ሶስተኛው ደግሞ ያው አሁን ላይ ፋናና ዋልታ አንድ ስለሆነ አያሳስብም ብዬ ነው። ከድሮ ዋልታ ቲቪ ነው ያገኘሁት አየር በአየር ይሰኛል የድራማው ርዕስ እና ልክ እሁድ ከነቀኑ ነው የማስታውሰው ልክ እሁድ ከ11 ሰዓት ጀምሮ ነው እና አንጋፋ ተዋናይን በደንብ ያሉበት ድራማ ነበረ እና የማስታውሰው ልክ ይሄ ይታይና ከዛ ማስታወቂያ ሲገባ፣ አይ ቲንክ ቢኒያም ይመስለኛል ያው የማስታወቂያ ባለሙያም ጭምር ነው። እና ቤቶች ላይ ታቆታላችሁ ኮሎኔል ይባላል እና እና እሱ ይመስለኛል። ልክ ማስታወቂያው ሲገባ አየርባይ ድምፁ ደስ ሲል በጣም እና ደስ የሚል ድራማ ነበር። እሱም የሆነ ሴራዎች ምናምን የተሞሉበት የባለስልጣናት እንትን ይጋጋታው ምናምን የሞላበት የቤተሰብ ጭምር ድራማ ነበር እና እሱም ቆንጆ የቤተሰብ ድራማ ነው። በተጨማሪም ደግሞ ስራ አካባቢዎች ይሄ መስሪያ ቤት አካባቢዎች አሉ ቁርሾች፣ ምናምን እየፈለፈለ የሚያቀርብ ድራማ ነበር በጣም ደስ የሚል ማለት ነው። እሱም እንግዲህ ተቋርጧል።